የሰው ልጆችን እዚ ዓለም ላይ ሲያመጣን ዝም ብለን የፈለግነውን አርገን እንደፈለግን ሆነን ስሜቶቻችን አርክተን የሚመቸንን ሰርተን ያልተመቸንን ትተን ሳይሆን አላህን ዐዘ ወጀል አውቀን አላህ የሚወደውን ሰርተን ለአላህ ዐዘ ወጀል እውነተኛ ባሮች ሁነን ታዛዦች ሁነን፣ እንዲ አላህ ዐዘ ወጀል ጋር እንድንገናኝ ነው። ለዚህም ነው አላህ ዐዘ ወጀል የሰው ልጆች ከተፈጠሩ በኋላ ብዙ ነገሮች መልእክተኞች የተላኩት አላህ ዐዘ ወጀል ክታቦችን ያወረደው ይህ ሁሉ ነገር የተደረገው ኔዕናዎች፣ ጸጋዎችን ለባሎች አላህ ዐዘ ወጀል የሚያስፈልጋቸው ነገር ሁሉ ያደረገው ብዙ ነገሮች አላህን ዐዘ ወጀል ለመገዛት ያግዛቸው ዘንድ ነው። አላህን ዐዘ ወጀል ሰዎች እያግዛቸው ዘንድ ነው። መልእክተኞች ተልከው ለሰው ልጆች የሚያስፈልጋቸውን ነገር አብራርተው ተናግረው ዳዕዋ አድርገው አስተላልፈዋል። አላህ ዐዘ ወጀል መመሪያዎችን አምጥቷል። የሰው ልጆች በማድረግ እንዳለባቸው በጭፍኑ እንዳይሆን አላወቅንም አልገባንም እንዳይሉ በአግባቡ መቆም ማድረግ ባለባቸውን ነገር አድርገው እንዲሄዱ በቂ የሆኑ መጽሐፎች ከአላህ ዐዘ ወጀል ዘንድ መጥተዋል። ምንም ቢሆን የሰው ልጅ ሰውየው ባይሄድም ሰውየው ወደ አላሁ ዐዘ ወጀል በመልካም ስራዎች ባይጓዝም ዝም ብሎ ቢቀመጥም፣ ነገር ግን የውመ ምን ልአያም እሱ መወሰዱና መሄዱ አይቀርም። እሱ ባይሄድ እየተዘጋጀ እየሄደ ባይሆንም ቢቆይም ቢቀመጥም ምንም ነገር እልቲፋት ያደረገው ነገር ያሰበው ነገር የተዘጋጀው ነገር ሰው ጉዞ ሲሄድ ወይም ሰፈር ሲሄድ መንገድ ሲወጣ ለዛ ለጉዞ የሚያዘጋጃቸው ነገሮች ይኖራሉ። ያሁን የሚሄደው ጉዞ ለመመለስ ነው፣ የተወሰነ ቆይታዎች ወይ ቆይቼ መለሳለሁ ብሎ ነው የሚሄደው። ለዛም እንኳን ቢሆን የሆነ ነገር አዘጋጅቶ ትንሽ ነገር አድርጎ ይሄ ነገር እስከዚህ ድረስ ሊያቆየኝ ይችላል ሊመልሰኝ ይችላል የሚለውን ነገር ያደርጋል። ዝም ብሎ ምንም ነገር ሳያደርግ በአብዛኛው አይጓዝም። ይሄ ደግሞ ረጅም ሰፈር የማይመለስበት ሰፈር ሲሄድ ዝም ብሎ ከተቀመጠ ሰፈር የሚሄድበትና የሚጓዝበት ያለ ፍላጎቱ የመጨረሻው ቀን ሲደርስ ያኔ ለመቆየት ለማዘጋጀት የማይችልበት ሁኔታዎች ያጋጥማሉ። አላህ ዓለም ላይ ሞትና ህይወት የተፈጠሩ የፈጠርኳቸው የሰው ልጆችን ለመፈተን ነው። ፈተና ነው። ሊየብልወኩም አዩኩም አሕሰኑ ዓመላ። ሞት አለ ሀያትም አለ መኖር አለ መሞት አለ

አላህ ያውቃል። ግን እንዲህ አይነት ነገሮች ሲፈራረቁ ሁለት ነገሮች ሲኖሩ ለዛኛው ብቻ ላንደኛው ብቻ ሳይሆን ለሁለተኛውም፣ ሁለቱንም የሚሰሩት የሚዘጋጁት በተለያኛውም አስቀድሞ የሚዘጋጁት እነማናቸው የሚለውን አላህ አዘ ወጀል ለመፈተን ነው ይለው። የሰው ልጆች እዛ ዓለም ላይ ሲሆን ሶስት ነገሮች አጋጥሙታል። በሶስት ነገሮች ላይ ያልፋል። ሶስት ነገሮች ይፈራረቃሉ። ከነዚህ ውጪ ሊሆን የሚችላቸው ነገሮች አይኖርም። አንደኛው አላህ አዘ ወጀል ምናልባትም የተለያዩ ኒዕማዎች ጸጋዎች ተሰጡት። በአላህ ኒዕማዎች ጋር የሚሄድ አላህ ያጠቃቅሞት በአላህ ኒዕማ ውስጥ ያሉ ሰዎች ሊሆኑ ይችላሉ። ይሄ ሁሉም ቀጣይ ላይሆን ይችላል። ነገር ግን ለማንኛውም ኒዓሙን ተተዋላ ሚን አላህ አዘ ወጀል ከአላህ የሚከታተሉ በሰውየው ላይ የመጡ የተለያዩ ኒዕማዎች ይኖራሉ። አንዳንዶች ላይ እነዚህ ግን ኒዕማዎች ምን ይፈልጋሉ? ያ ሰው አላህ አዘ ወጀል በዚህ ኒዕማ ያረገው ኒዕማ ሲባል ብዙ አይነት ነው። ገንዘብ ማግኘት ሊሆን ይችላል፣ ጤና ማግኘት ሊሆን ይችላል፣ ሰላም መሆን ሊሆን ይችላል፣ በሰቡ ሰላም መሆን ሊሆን ይችላል። ብዙ ዓይነት ኒዕማዎች ከአላህ አዘ ወጀል የመጡ አካላችን ሙሉ ለሙሉ በምንፈልገው አግባብ የተሳካና የተሟላ አካል ማግኘት ሊሆን ይህ ሁሉ ኒዕማ ሚንላ አዘ ወጀል ነው። ይህ ኒዕማ ከአላህ አዘወጀል የመጣ ሲሆን ምስጋና ያስፈልጋል። ሰውዬው ሊያመሰግን ይገባል። ሲያመሰግን አላህ ዐዘ ወጀል አጅርም ያገኛል። ኒዕማው እንዲቀጥልለት ምክንያት ይሆናል። ኒዓም ሚነላህ ዓዝ ሹክሩ ሲባል ሦስት ነገሮችን ያካትታል። ማመስገን ሲባል በምላስ አላህን ዐዘ ወጀል ማመስገን ቢሆንም ይብቻ አይበቃም። በቀልቡ ይህ ኒዕማ ከአላህ ዐዘ ወጀል ዘንድ የመጣ ነው። ምክንያቱን ያተሸል ይሆን ይችላል። ያሳካልኝ ግን ንስኖ ብዙ የታገሉ ሰዎች የለፉ ነበሩ። ለኔ አላህ ዐዘ ወጀል አሳካልኝ

ማሳየት ያስፈልጋል። ሶስተኛውና ወሳኙ ለአላህ እውነተኛ ባሪያ መሆን ያስፈልጋል። አላህ አፍያ ከሰጠው ጤናማ ካደረገው አካሉ የሙሉ አካል አላህ ከሰጠው ማድረግ የሚችላቸውን ነገሮች እንደም እንዲያረግ አላህ ዐዘ ወጀል ታይ ካረገው በዛ አላህ በሰጠው ኒዕማ አላህ መገዛት አለበት። ሹክር ማለት ዋነኛው ይህ ነው። ሰርፉል ዐብዲ ጀሚያ ማአንዓም አላሁ አው ጀሚአ ጀሚያ ኢላማ ላማ ኩል ቀይለ ወደተፈጠረበት ነገር መመለስ ነው። ለተፈጠረበት አላህ አዘ ወጀል እኔ እንዲሰማ እንዲያውቅ አደረገኝ። ስለዚህ መስማት ያለብኝ ነገር መልካም ነገሮች መስማት፣ መልካም ነገሮችን ማየት፣ ማንበብ፣ ወደ መልካም ቦታ መሄድ ብዙ ነ መልካም ነገሮችን ለመያዝ ለመስጠት መስራት እነዚህ ነገሮች አንደኛው አላህን የምናመሰግንባቸው አንደኛው መንገድ ነው። ይህን ካደረገ

በኒዕማ ብቻ የሚሆነው ጀነት ላይ ብቻ ነው። ጀነት ሲገባ ብቻ ነው። ዱንያ ላይ ኒዕማ ብቻ ይሆናል ተብሎ አይጠበቅም። ኒዕማዎች አንዱ ኒዕማ ቢኖር አንደኛው ላይኖር ይችላል። ምናልባት ሰላም ላይኖር ይችላል። ጽያና ላገኙ ይችላል። የተለያዩ ነገሮች፣ ያልተሳኩ ነገሮች ላይሟሉ ይችላል። ገንዘብ ላይኖረው ይችላል። ብዙ ፈተናዎች ይኖራሉ። ይሄ ደግሞ አላህ የሚያረገው ለአማኞች ከሆነ ብቲላ ነው። ይሄም ሳቢር ነው ወይ የኔ ባርያ ይሄ አላህ ነው፣ ከአላህ የመጣ ነው ብሎ ይታገሳለ ትግሥት አለው ወይ ሳቢር ነው ወይ ብሎ ለመፈተን፣ ይሄን ፊትና ነው። ይሄም ሰብር ይጠይቃል። ሳቢሮችን ነማይወፈስ ሳቢሩና አጅረሁም ቢገይሪ ሂሳብ። ለዚ ነው ነቢዩ ሰለላሁ ዐለይሂ ወሰለም፣ አማኝ የአማኝ ስራ በአላህ ዐዘ ወጀል ያመነ ሰው ሥራው በጣም ይገርም ነው የሚያስደስት ነው ሥራው ይገርማል። ይህ ደግሞ ለእውነተኛ አማኞች እንጂ ሊሆንና ሊሳካ አይችልም። አሉና በሁለቱም ነገር በደስታም ሆነ በተቀየመበት ባልተደሰተበትም ሰዓት የሚያረጋቸው ነገሮች በጣም አስደሳች ናቸው። አላህ አዘ ወጀል ኒዕማና ደስታ ሲሰጠው ያመሰግናል። ለሱ ምስጋና ስላረገ መልካም ሆነለት። አላህ አዘወጀል ወጀል ደግሞ አይታወቅምና ጉዳት ነገር ህመም ሊያገኘው ይችላል። የተለያዩ ነገሮች ሊያጋጥሙ ይችላሉ። በዚህ በዱኒያ ውጣ ውረድ ላይ ብዙ ነገሮች ያጋጥማሉ። ያኔ ደግሞ ይታገሳል። ይሄም ለሱ መልካም ነገር ሆኖለታል። ይሄ ለአማኞች እንጂ አይሆንም በማለት ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ሶስተኛው የሰው ልጅ ዱንያ ላይ በስሜቱ ሊፈተን ይችላል፣ በነፍስያው ሊፈተን ይችላል። የመጨረሻውና ዋነኛው ደግሞ በሰይጣን አላህ ዐዘ ወጀል ይፈትነዋል። ይሁሉ ሁሉ ፊትና ነው። ይህን መቋቋም ያስፈልጋል። ስሜቱን የሚከተል ፍላጎቱን የሚያስቀድም የሚወዳት ነፍስያ የምትለው ነገር የሚያስቀድም ከሆነ የሶስተኛው ላይ ተፈትኖ ፈተናውን አላለፈም አስቸጋሪና ብዙ የሚያስፈራ አስፈሪ የሆነ ነገር ላይ እንዳለ ነው የሚያመለክተው። ነብዩ ሰለላሁ ዐለይሂ ወሰለም ጀነት አጠቃላይ የተካበበችውና የታጠረችው ነፍስያ በማትፈልጋቸው ነገሮች ነው ብለዋል። ህጅበቲል ጀነ ቢል መካሪ። ጀነት የሚያስገቡ ነገሮች ሁሉ ለጊዜው የኛ ነፍስያ የማትፈልጋቸው ስሜታችን የማይፈልገው በጣም አስቸጋሪና የሚከብድ ነው ለጊዜው ነገር ግን ብዙ ጊዜ ሰውየው ለአላህ ባሪያ ከሆነ አላህን የተገዛ ከመጣ ነፍስያውን እየከለፈ ሲቆይ ምን አልባትም ወደ መልካም ነገር ወደ ደስታ የሚቀየርበት ጊዜ ሊኖር ይችላል። ግን አብዛኛው መካሪህ ነው። መስጊድ መቆየት፣ መስጊድ መንጣት፣ ጀማ መመላለስ፣ ቁርአን መቅራት፣ ብዙ ጊዜ ቁርአን መቅራት፣ ዳዕዋ ማድረግ፣ ሴቶች ከሆኑ እስላማዊ አለባበስ መልበስ የተለያዩ አስፈላጊ ነገሮችን አላስፈላጊ ነገሮችን አለመስማት፣ መካሪ ናቸው። ግን የጀነት መግቢያዎች ናቸው፣ ጀነት የሚያስገቡ ናቸው። ለምን ነፍስያችን የምታዘው ሀዋችን ስሜታችን የሚፈልገው ብዙ ነገር ነው። አጅነቢ ማየት ሊሆን ይችላል፣ መጨበጥ ሊሆን ይችላል፣ ሙዚቃዎች መስባት ሊሆን ይችላል፣ አስካሪ መጠጦች መጠጣት ሊሆን ይችላል፣ ሙከቢራቶችን ውስጣችን ማስገባት ሊሆን ይችላል። ብዙ ነው። መኝታ ሊሆን ይችላል፣ ፈጅር ላይ ለመምጣት አይ ማረፍ ይሻላል ሊሆን ይችላል። መስጊድ ባትቆይ ብዙ ባትቀራ ብዙ ባትሰማም ችግር የለውም። ይህ ሁሉ መካሪህ ነው። ነገር ግን የጀነት መግቢያዎች ነቢዩ ሰለላሁ ዐለይሂ ወሰለም መካሪሆች ናቸው። የጀሃነም ግን የእሳት ሸሃዋዎች ናቸው። በሑፈት ይናሩ ሸሃዋት ችግር የለውም። ጀሃነም የሚያስገቡ ነገራቶች ሁሉ ለነፍስያ የሚያስደስቱ ስሜቱን የሚያረኩ ናቸው። ለጊዜው ሸሃዋት ናቸው። ማንኛውም ነገር ቢባል ብዙ ነገሮች ብንቆጥ ብናያቸው ማንኛውም ነገር የጀሃነም ምክንያት የተባሉ ሸሃዋዎች ናቸው። ለዱንያ የሚያስደስቱ መለዛቶች ናቸው። ባገኘው ገንዘብ የፈለገው ነገር ብታረግ፣ ብትደሰት፣ ብትዝናና፣ የሆነ ነገር ብታረግ ይላል ሸሃዋት። ላኪን ሃዛ ኩሉ ሰበብ ሊናር ወልዕያዙ ብላሂ ምን ዛሊክ ወሑፈት ናሩ ብሸሃዋት ሃዛ እትላኡን ዓዚም። አብዛኛው ሰው ይፈተነው ይህ ነው። ሶስተኛው ብዙ ሰዎች የሚፈተኑበት ነብቴላሁ ቢልሃዋ ወነፍስ ወሸይጣን። እነኚህ ነገሮች አብዛኛው ሰዎች የሚፈተኑባቸው ናቸው። ያውቃሉ፣ ይረዳሉ። ለጊዜው ግን ሸሃዋቸው ወይም ነፍስያቸው ያሸንፋቸዋል። ስለሚያሸንፋቸው ምናልባትም ከጊዜ በኋላ ከተወሰኑ አመታቶች በኋላ ከተወሰኑ ቀናቶች በኋላ በተወሰኑ ወራቶች ላስተካክል እችላለሁ ይላል። ይሸውሽ ላል

መውቀርና ማስተካከል ያስፈልጋል። ያኔ ነው ሰውዬው በትክክለኛ ትክክል ሊሆን የሚችለው። አቅቢል አለነፍሲ ወስተክሚል ፈኢላ ፈአንተ ቢነፍሲ ለቤልዲስኢንሳኑ ሰው ማለት ራሱ ሲያስተካክል ስሜቱ ሲቆጣጠር፣ አላህ ዓዘ ወጀል የወደደውን ሲሠራ ነው ትክክለኛ ሰው ነው። የአላህ ባህሪያ ነው ሊባል የሚችለው። ከዛ ውጭ አካል ስለተስተካከለ ስላማረብ ወይ ሁሉ ነገር ስላደረገ ነፍሲ የምትፈልጋቸውን ነገሮች በዛ ስላሟላ